الحمد والنعمة لك والملك لا شريك لك አለማየሁ በእጅ ይባላለሁ። በሸገር ሪጅን የቡራዩ አገልግሎት መስጫ ማዕከል ሥራ አስኪያጅ ነኝ። በቡራዩ አገልግሎት መስጫ ማዕከል 40341 ደንበኛ አገልግሎት እንሰጣለን። ከዚህ ውስጥ 21 ሺው ቅድመ ክፍያ ደንበኞች ሲሆኑ መቶ ቅድመ ክፍያ ዮች ናቸው ማለት ነው። በዓሉን አስመልክቶ ያልተቆራረጠ የኃይል ተጠቃሚዎች ለማድረስ ደንበኞቻችን የተቆራረጠ ኃይል እንዲያገኙ ከሰብስቴሽን ጀምሮ የመስመሮችን ማጥራት ትራንስፎርመሮችን ዘይት ሞልተናል። የተለያዩ ጥገናዎችን ሰርተናል። የረገቡ መስመሮችን ለመወጠር ሞክረናል። በበዓሉ ወቅት ኃይል የተቋረጠበት ደንበኛ በአካልም መጥቶ በስልክም ሊያገኝ እንችላል። በበዓሉ ወቅት ካርድ ቢያልቅልባቸው ደንበኞች ስኮት የተከፈተላቸው ስለሆነ በበዓል ላይ ሰራተኛ ሬዲ ነው ያለው። መቶ ካርድ መሙላት ይችላሉ። ስኳይ ጥገና በሰፊው ተዘጋጅቷ ቴክኒኮች በጠቅላላ ሬዲ ናቸው። ደመኞች ያልተቆራረጠ ኃይል ማግኘት ይችላሉ ማለት ነው። በበዓል በድጋሜ መልካም በዓል እንዲሆንላችሁ እመኛለሁ። ሰይድ አለልኝ ከአሁን በፊት በዓልን በተመለከተ ሃይማኖት ዘር ሳይለይ የምን ጊዜም በማንኛውም በዓል ሁሉንም አገልግሎት ለመስጠት የሚጥር መስሪያ ቤታችን ነው። ከአሁን በፊት ባሉት በዓሎች እንደ ማንኛውም ዜጋ የበዓሉን በተመለከተ በሰፈር ያሉ ጥገናዎችን፣ የተለያየ ጥገና እና የተለያየ ከባድ ያልሆነ ጥገናዎች እየተደረገ መብራት እንዳይቆረጥ እየሰራ ይገኛል። አሁንም ለሚመጣው በዓል ይህንን እንደሚያደርጉ ጠብቃለሁ። ህብረተሰቡን በጥሩ ሁኔታ እያስተናገዱ እንደሆነ ነው በመጣ ሰዓት እናየው።

ኃይል እንዳይቆራረጥ ለማድረግ ሁጂ ኬብሎችን የመቀየር ብዙ ቦታዎችን እዚህ ቦታ ብቻ ሳይሆን ወደ ሌላም እዚህ ድሬ የሚባል ቦታ ነው። እዚህ ጋር እንደተቀየረው ሌላ ቦታ እንዳይቆራረጥ በማለቅ በሁጂ ኬብል በመቀየር ስራዎችን እየተሰሩ ይገኛሉ። ደግሞ መጪው የሙስሊሞች በዓል ምክንያት በማድረግ አሁን እንደጀመርነን ከዚህ በፊትም ተጀምረዋል። አሁንም ቀጥለን እስከሚመጣ ድረስ እንዳይቆራረጥ ኃይሉ እንዳይቆራረጥ ለማድረግ ሥራዎችን ቀድመን እየሠራ እንገኛለን። አሁንም ኮማንድ ፖስት አቋቁመን በእለት የሚቆራረጠው ኃይል እንዳይኖር የትኛውም በእኛም ስልክን ስልክ ተለጥፏል። የፎርማን ፎርማል እስከ ሥራ አስኪያጅ ድረስ ግብረ ኃይሉ ተቋቁሞ ኮማንድ ፖስት ተቋቁሞ በዛን ቀንም ደውሎም ቢሆን አስመዝግቦ መጥቶ እኛ ጋር ቢያስመዝግቡ በደንብ ማግኘት የሚችሉ መሆኑን በዚያም ማሳወቅ እንወዳለን። በዚህ አጋጣሚው የእስልምና

ሚያ ለመላው የእስልምና እምነት ተከታዮች እንኳን ለ2017 የአረፋ በዓል በሰላም አደረሳችሁ እላለሁ። ካሳሁን ገብረየስ የለገጣፎ አገልግሎት መስጫ ማዕከል ሥራ አስኪያጅ ተወካይ ነኝ። የለገጣፎ ደንበኞች ብዛት ወደ 20ሺ 550 ይሆናሉ። ከዚህ ውስጥ ደግሞ 4604ቱ የቅድመ ክፍያ ደንበኞች ናቸው ማለት ነው። ለእነዚህ ሁሉ ደንበኞች ከሁለት ክፍለ ከተማን ጨምሮ አገልግሎት እየሰጠን እንገኛለን እና በዚህ አግባብ ነው እየሰራን ያለ ነው ማለት ነው። የአረፋን በዓል ምክንያት በማድረግ የትራንስፎርመር ቅድመ ጥንቃቄ ስራ እየሰራን ነው። ፕሪቬንቲቭ ሜንቴናንስ ከሎድ ጋር ተያይዞ ከበዓል ጋር ተያይዞ ሎድ ስለሚጨምር የዛኔ ያው ጥንቃቄ የዘይት መሙላት አስቀድመን ቡሽንጎችን የማየት ፊውዞቹን ሁሉን ነገር የማየት ስራ እየተሰራ ነው ያለው ከበዓል ጋር ተያይዞ ማለት ነው። መስመሮችን ክሊር የማድረግ የዝቅተኛ የከፍተኛ መስመር የኃይል መቆራረጥ እንዳይኖር እየሰራ ነው ማለት ነው ያለው። በዓልን አስመልክቶ ከበዓል ጋር ተያይዞ ደንበኞች ከዋዜ ማውቀን ጀምሮ በተለየ የቅድመ ክፍያ ደንበኞቻችንን በዓልንም ጭምር ሙሉ ቀን ስለምናገለግል አገልግሎቱን እንዲጠቀሙ እና አገልግሎቱን እንዲያገኙ ላለው በሚያጋጥመን ችግር ኦንላይን ኮማንድ ፖስት ተቋቁሞ በኮማንድ ፖስት እየተሰራ ያለበት አግባብ ነው ያለው በሚያጋጥመው የማንኛውንም የኤሌክትሪክ ችግር ስታንድ ባይሆነን የበዓል ቀንም ጭምር ማታም ጭምር የምናገለግልበት አግባብ ነው ያለው። ከአገልግሎቱ እንዲጠቀሙ ነው። ሌላው በዓሉ የደስታ የሰላም፣ የፍቅር እንዲሆን እመኛለሁ። መልካም በዓል።

ኢድ ሙባረክ አለይና። ስሜ መሐመድ ሀያት ይባላለሁ። መስተንግዷቸው በጣም ቆንጆ ነው። የበርካታ ጊዜ ደንበኛ ነኝ። በበዓል ጊዜ ያላቸው መስተንግዶ በጣም ጥሩ ነው። ባለፈውም የኢድ አል ፍጥር በዓል ጊዜና በጣም መቆራረጥም የለም። በጥሩ ነው ያከበርነው መቆራረጥ በጣም ቆንጆ ነው። ለ1446ኛው ኢድ አል አረፋ በዓል ለመላው ሙስሊም ማህበረተሰብ እንኳን አደረሳቸው ለማለት እፈልጋለሁ።

እኛ ኦልሬዲ ስታንድባይ ሰራተኛ ሁሉ። የቴክኒክ በዲስትሪቢሽን ስታንድ ባይ አድርገናል። በስታንድ ባይ አማካይነት ሁለቱም ክፍለ ከተሞች አሉ፣ ለሚኩራና ለገጣፎ ለገዳዲ ከተማ አስተዳደር በሁለቱም ስታንድ ባይ ነን፣ በኦፕሬሽን እና በሜንቴናንስ አዋቅረን በአስቸኳይ ጥገናና በጊዜ የሚሰጥ ስራ በሁለቱም አካፍለን ሰራተኛችን ሬዲ አድርገናል። በአስቸኳይ ጥገና ታን ባይ ማንኛውም ነገር በሁለቱም ክፍለ ከተማ የሚያጋጥመው በኃይል መቆራረጥ ምክንያት የሚያጋጥመውን በአስቸኳይ መፍትሄ የሚሰጡ ናቸው። ቅድሚያ የሰራን በዚህ በዓል አማካኝነት ወይም ምክንያት የማደርግ ትራንስፎርመር ዘይት የተሞሉ አሉ። ብዙ ዝግጅት የተደረገ ትራንስፎርመሮች መንቴን አድርገናል። ባላንስ ሰርተናል። ብዙ ትራንስፎርመሮች በሎድ ምክንያት እንዳይቆራረጥ ባላንስ የሰራን አለ እንደዚሁ የሜንቴን ወይም ፕሪቨንቲቭ ሜንቴናንስ ጥገና ብዙ ኪሎ ሜትሮች ሰርተናል ልኩ እንደዚሁ የረገቡ መስመሮች መወጠር ዛፍ መቆረጥ ፊውዝ መሞላት ባላንስ መሰራት እና ብዙ ስራዎች ተሰርተዋል በፕሪቨንቲቭ ሜንቴናንስ አማካኝነት ለመላ ሙስሊምና እምነት ተከታዮች እንኳን አረፋ በዓል በሰላም አደረሳችሁ